ሀይ! የኢትዮ ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? ያው ለካሜራው ጥራት እንግዲህ ቅርታ፣ ምንም ማድረግ አልችልም። ማለት መብራት ምናምነትም ማለት አለብኝ። መብራት አወቃችሁታል? ስልክ ላይ እንደዚህ አድርጋችሁ የሚበራው ማለት ነው። እና እሱ ሲኖር ነው አብዛኛው ጥራት ምናምን የሚኖር። ሎርማል ነው፣ ምንም ችግር የለውም። እና በተረፈ ደህና ናችሁልኝ? ግን አላችሁልኝ? ሁሉ ሰላም ይቱ። ዩቱብ እኮ ፊልተር የለ ምን የለ አብያት። በቃ ይሄ በመብራት እየደቀናችሁ ነው ምሰሩ ብዙዎቻችሁ። እና ደህና ናችሁልኝ? አላችሁልኝ? ይኸው ከች ብያለው ዛሬም እና በተረፈ ሰላም ናችሁ? እንዴት ነው? ያው ከመግቢያ ያለ ነገር ሼር፣ ኮሜንት፣ ሰብስክራይብ ደሞ ሰዓቷንም ማስቆጠራችሁን እንዳዘነጉ ቪዲዮቼን ላይክ ምናምን እያደረጋችሁ አለፍ አለፍ ስትሉ ጎራ እያላችሁ አለፍ በሉ እላችኋለሁ እኔ እህታችሁ እ በተረፈ አላችሁልኝ ውሽ እኒማ እናንተ እንደው የመዳብ ቅመሞች ያው አሁን እዚህ ዩቱብ ላይም ቢሆን ጓደኞቼ እርግጠኛ ነኝ አብዛኛው የመዳብ ቅመሞች ነን ማለት ነው። እኔ ብታይ እግዚአብሔር ምስክሬ ነው፣ ምን እንዳስጠላኝ ታውቃላችሁ? የሆነ እቃ ማለት ነው ወይንም እነሱ አስቀምጦ ወይንም ደጅ ጥሎም ሊሆን ይችላል። ፈልጊ በቃ ፈልጊ ነው የምለው ፈልጊ ኬትም ፈልገሽ አንቺ ፈልገሽ አንቺ ጌታ ሆይ ውይ፣ በስመ አብ በቃ አንዳንዴ የሚነሳባቸው በቃ አለ አይደለ። አንዳንዴ እብድ ያደረጋቸው አንዱ አንዱ አንዱ ብርር ብዬ ኢትዮጵያ በተቀመጥኩ እላለሁ። አንዳንዴ የሆነ በቃ ላይ የሆነ ነገር ውስድ አድርጎኝ የኢትዮጵያ ቁጭ የሚያደርገኝ ነገር ፈልጋለሁ፣ ስበሳጭ ማለት ነው። ያው በትዕግስት ግን ማሳለፍ አለብን ማለት ነው እና የሆነ እቃ የሆነ ቦታ ከጣሉ ይሄ የት ናቸው እራሱ ፈልጊ ፈልጊ፣ በቃ ፈልግሽ አንቺ፣ በቃ ፈልግሽ አንቺ። አንዱ አንዱ አንዱን እንኳን የሆነ ቦታ ከጣሉት ማለት ነው፣ የእነሱን ትዕትን ወደ እናንተ እና እንደዚህ እንደዚህ ያን ነገራቸውን። ውይ እኔ ምርር ብሎኛል፣ ብታይ አስጠልቶኛል የሀገሬ ልጆች። በጣም ነው የሚያስጠላ። ያው ብዙዎቻችሁ ጋር ያለ ነው ይሄ ማለት ነው አሁን እኔ የምላችሁ ብዙዎቻችሁ ጋ ያለ ነው። ግን ቢሆንም በጣም ነው የሚያስጠላው። በቃ እውነት አብሶኛ የአረብ ሀገር እህቶቼ እግዚአብሔር የራሳችን ነገር በቃ ቁጭ ብለን ያተረፍናትና ተርፈን የራሳችን ነገር ኖሮን ኡፍ ብለን የምንቀመጥበት ጊዜ ምንቀመጥበት ያምጣለን እግዚአብሔርን። እኔ በቃ እኔ የእኔ ስሜት ብዙዎቹ ጋር ስላለ ስለማወቅ መቼውን ሁን የኛ እረፍት እውነት እና በጣም ነው የሚያስጠላው። ብሶ አረብ ሀገር አሁን ስንቶቹ ብልጭ ብሎ የቲክቶክ ሜካፕ አለ በሜካፕ ቀየር ብሎ ምናምን በቃ ኢትዮጵያ ያለ ሰው ሲያይ ማለት ነው በቃ ተመችቷቸው አምሮባቸው አንዳንዱማ እንደው ከቅጠል ላይ የሚታፈስም ይመስላቸዋል ገንዘብ ማለት ነው። እና ስንት ስቃይ ደርሶብን ነው እኛ የወርዶ ሞዛችን የምናመጣው። እና ውዶቼ እውነት እኔ በቃ እኔ እንዳሆኑ እንደዚህ አስጠልቶኛ አያውቅም አረብ ሀገር ማለት ነው። እውነት እንደ ብርር ብዬ የራሴ ነገር ትኖረኝ አገረቤ ርኩ ነው ለው እንዴት እንዳስጠላኝ ብታይ እንዴት እንዳስጠላኝ እግዚአብሔረ ይህ ነው፣ ወደዛ አንጪው፣ ፈልጊው፣ ወይ እንደዚህ አድርጊ ምናምን ነገር በቃ መጨረ የመጨረሻ ነው ያስጠላኝ። እና የራሳችን ነገር ትንሽ ነገር ኖሮን እውነት በሀገራችን ላይ ትንሽ ይሄ በትንሹ የምንነሳበት ነገር ኖሮን ሀገራችን ላይ ብንኖር ተመራጭ ነው እንጂ በአሁኑ ሰዓት እረ በጣም ነው የሚያስጠላው። እንዲያው ከስንት አንዱ ካልሆነ በስተቀር አረብ ሀገር በጣም የሚያስጣላው ችግርን ለማሸነፍ የሆን ነገር ለማለት ይሆናል። በተረፈ ግን ከባድ ነው ውዶቼ፣ በጣም ከባድ ነው እና አንዳንዱ ደግሞ የሚያሳዝኑ አሉ በእውነት ብቻ እንደዚህ ማለት ቤተሰብ ጋር ልጅ ትቶ የመጡ ምናምን አለ አይደለም ማለት እዚህ እንደዚህም ጭቅጭቅ ላይ የትን እያሉ እዛም ቤተሰብ ሳይረዳቸው ሲቀር እዛም ቤተሰብ ሲያላግጥባቸው የሚያሳዝኑ እህቶች አሉ በእውነት እና ለእኛ ለእኛ ደግሞ እግዚአብሔር ይድረስልን ነው የሚባለው። እና እንደዛ ነው የኔ ማሮች የኔ ኬኮች ዛሬ በቃ ይበቃል። ሌላ ጊዜ ደግሞ በሰፊው ገባለው እንጫወታለን። እና እንዳይረሳሽ ሰብስክራይብ፣ ሰዓቱን፣ ቪዲዮውን አስቆጥሩልኝ። እንዳይረሳ ላይክም አድርጉ፣ አበረታቱኝ፣ ኮሜንትም ጻፉ፣ ሰብስክራይብም አድርጉኝ።